በአርባ ምንጭ ዩኒቨርሲቲ ተማሪዎች በህብረት ከሚሰበሰቡባቸው ማዕከላት አንዱ ኢንፎከን የመጽሐፍትና መረጃ ማዕከል ነው። ተማሪዎች እንደ የዘንባሌዎቻቸው በንባብ በፍልስፍናና በቶክሾው ሳምንታዊ ፕሮግራሞች እየተሳተፉ እርስ በርስ የመማማር ዕድል ያገኙበታል። ማዕከሉን ከፍረሽ ጀምሮ ለአምስት ዓመት አቆያለሁ እና ቤታችን ምን ይሰራል? የጥበብ ቤት ነው። የጥበብ ቤት ነው። ሁሉንም አይነት ነገር ያዘብ መጽሐፍት አለ። የተውኔት ስራዎች ይሰራሉ። የግጥም ስራዎች ይሰራሉ። ሳምንታዊ የንባብ ምሽቶች አሉ። የአዳራሽ ፕሮግራሞች አሉ። ቤቱ እናቶችን ይረዳል። ከተማ ላይ ሁለት እናቶች አሉ። ኢንፎማዶ የሚባል የመርጃንት አለው። የቼዝ ውድድሮችን ያዘጋጃል። ማለት ዘርፈ ብዙ የሆነ ጥቅም ያለው እንደውም ዘንድሮ የቼዝ ዋንጫን ለግቢው ያመጣችልጃለች ከዚህ ቤት ማለት ነው። ተማሪዎች ከመደበኛ ትምህርታቸው ውጭ በሚሆኑበት ሰዓት አልባ ላይ ቦታ እንዳይውሉና ያላቸውን አቅም እንዲያሳድጉ እድል የሚሰጥ ማዕከል መሆኑን ይናገራሉ። ሲቀጥል ሁሉም ሰው አቅሙን የሚያወጣበት ት ነው ታለንቱን የሚወጣበት የሚያሳድግበት። ሁሉም ተማሪ ነው ግቢ ላይ ይታወቃል ያለው ነገር አካደሚካል የሆነው ነገር ነው አብዛኛው ሰው ትኩረት የሚያደርገው እዚህ ቤት ያሉ ልጆች ግን ከዚያ ውጭ ያለ ኤክስትራ ካሪኩለም የምለው ነገር ላይ በጣም አክቲቭ የሚሆኑ ኮሚኒኬሽን ስኪላቸውን የሚያሳድጉበት መድረክ የሚለማመዱበት፣ ይሄ ከሰው ጋር ያላቸውን ነገር በደንብ ማኔጅ የሚያደርጉበት ማኔጅመንት የሚለምዱበት እና የሚገነቡበት ትልቅ ማዕከል የሆነ ቤት ነው። አሁን ላይ ኢንፎክን አምስቱም ግቢ ላይ ተመስርቷል። ይሄ ዋናው እዚህ ግቢ የተመሰረተ የዛሬ አስራ ሰባት ዓመት ነው። ተማሪዎች ሆነን ትምህርት ቤት የምናውቃቸው የምናገኛቸው ሰዎች በአድማሳቸውም በዛው ሰፈራችን ያሉ ሰዎች ነው የሚሆኑት ከዛ ከአስራ ሁለተኛ ክፍል ድረስ ከኖርክበት አካባቢ ወጣ ብለህ ስትመጣ ሰፊው ህዝብ ያለበት ቦታ ላይ ነው የምትመጣው። ዩኒቨርሲቲ እና አይምሮይን ምን ያህል ማስፋት እንደምችል የተማርኩበት ቦታ አስተሳሰቤን ዝጥቅ ማድረግ እንዳለብኝም ዓለም ላይ ስትኖር ብዙ አይነት ሰዎች፣ ብዙ አይነት አስተሳሰብ እንዳለ ለመኖርም ስንቅ ነው እዚህ ቤተሰብን ከትምህርት ውጭ ያው ጫናው የዩኒቨርሲቲ ትምህርት ይታወቃል፣ ጫና አለው። ሌሎች ነገሮች ብዙ የሚያስቸግሩ ነገሮች አሉት። ከዛ በላይ ግን እዚህ ቤት ቤተሰቦችን ቤተሰቦች ፍቅሩ የተለየ ነው። ውጭ ተጨንቀት ስትመጣ ወደ ሌላ ቦታ ነው፣ እዚሁ ነበረ። ሁሉንም ነገር ነው እዚህ የምታገኘ። በቃ ቤት እንሂድ ተባብለን እዚህ ነበረ የምንመጣው። ቤተሰብን አግኝተናል፣ ፍቅርን አግኝተናል፣ ደስ የሚል አንድነት። ተማሪዎች በክፍል የሚያገኙት እውቀት ብቻውን ሙሉ አያደርጋቸውም የሚለው የማዕከሉ መስራች ዶክተር በረከት ገብረስላሴ ከ17 ዓመት በፊት በግቢው የነበረውን የመጽሐፍ እጥረት ለመቅረፍና መረጃን በቀላሉ ማግኘት እንዲቻል በፈቃደኝነት መጽሐፍትን በማሰባሰብ ምቹ የንባብ ሁኔታን ለመፍጠር በቁጥር ሰባት ነው እንደጀመሩት ይናገራሉ። እኔ ትምህርት ብቻውን አካዳሚክ ወይም የቀለም ትምህርት ብቻውን በቂ ነው ብዬ አላማ የምትመጣው ወጣት ሆነ ነው ዩኒቨርስቲ ውስጥ ስብህና ተገንብቶ አደለም አልቁ አደለም እዚህ መተህ ነው እና የሚኖርብህን ክፍተት የምትሞላና ሙሉ ሰው የምትሆነው አንድም ስታነብነው ሌላ ደግሞ ታላላቆችን ስትሰማ ነው። ከነሱ ኤክስፒሪየንስ እና ከገጽ ውስጥ ነው የሚገኘው። ስለዚህ እነዚህ ልጆች ሲወጡ በሁሉም መልኩ በቀለምም ከዛ ውጪ በስብዕናም ተገንብተው በሚሄዱበት ቦታ ሁሉ መልካም ነገር የሚያደርጉ ለሀገር የሚጠቅሙ ዜጎች ይሆናሉ ብዬ ነው ማምናል። ማዕከል የተማሪዎች የብዕር ጥበብ ዓመታዊ መርሃ ግብር በየዓመቱ ያዘጋጃል። ዘንድሮም ንቁና አስተዋይ ወጣት ለነገይቱ ኢትዮጵያ በሚል መሪ ቃል የተለያዩ የኪነ ጥበብ ባለሙያዎችን ጋብዘው የህይወት ልምዳቸውን ተካፍለዋል። አርባ ምንጭ ዩኒቨርሲቲ ግቢ ውስጥ ያለነው፣ ምክንያቱም ኢንፎክን የተሰኘ የንባብ ክበብ የጋበዘን የስነ ጽሑፍ መርሃ ግብር ላይ ተጋባዥ እንግዳ ሆኜ በጣም ደስ የሚል ጊዜና ቆይታን ያሳለፍነው በጣም አቅም ያላቸው ወደፊት ትልቅ በትልቁ ስማቸው የሚወሳ ልጆች ከዚህ ክበብ እንደሚወጡ ጥቁምታ ነው ያየ ነው። በጣም አንባቢዎች ናቸው። ባላቸው እና በተሰጣቸው አቅም ትልልቅ ስራዎችን እየሰሩ ነው። ያየሁት ነገር ሁሉ ገራሚ ነው። እጅግ በጣም ተደስቻለሁ። ምንም ጠርጥር የለውም። እኔ አሁን ሳይሄድ ደስ ብሎኝ መንፈሴ ተነቃቅቶ ነው። ለእኔ ሪፍረሽመንት ነው የመንፈስ መነቃቃት ነው እና በዚህ አይነት ዜጋ እየተፈራ ነው። እነዚህ ልጆች ሲወጡ እንዴት አይነት ዘር እንደሚወጣቸው እየታየኝ ነው። ለሀገር በሚጠቅም ደረጃ በጣም በጣም ደስ ይላል። በተለያየ አጋጣሚ ብዙ ቦታዎች ላይ ተጋብዘን የኪነጥበብ ስራዎች እንሰራለን እና እዚህ ግን መጽሐፍቶችን ከተለያዩ ቦታዎች ላይ በማሰባሰብ ዩኒቨርሲቲው ከሚያስተምረው የትምህርት ካሪኩለም በተጨማሪ ሰዎች በንባብ ራሳቸውን እንዲያጎለብቱ ለተማሪዎች መጽሐፍቶችን እያቀረቡ ነው እና በጣም ይሄ ትልቅ ነገር ነው። በደንብ ሊታገዙ ሊበረታቱ ይገባል። ልጆቹ እኛ የሰጠናቸውን ነገር እየተቀባበሉ ያደረሱበት ቦታ በጣም ትልቅ ነው። በጣም ከትንሽ የተጀመረ ነገር ነው። ስለዚህ አሥራ ሰባት ዓመት አንደኛ ቆይቶ ሁለተኛ ይሄን ሁሉ እድገት አሳይቶ ብዙ ሰዎችን ደግሞ በዚህ ዙሪያ ሲቆይ ጠቅሞ ሰው ወዶት እዚህ ድረስ በመድረሱ የሚሰማኝን ደስታ እንግዲህ መገመት ትችላለህ።